ዜናትና ክራ ክፍል ሀምሳ አንድ የሚያስጠላም ነገር አለ፣ ደስ ምንም ነገር አለ ማለት ነው። እንግዲህ ውዶች አሰላም አሌይኩም ወረህመቱላ ወበረካቱ። ውድና የተከበራችሁ የቻናሌ ቤተሰቦች እንዴት ናችሁ? እኔም ክርስቲያን ወገኖችን ሰላም ሰላም ብያችኋለሁ። ሰላማችሁ በያላችሁበት ብስት ተረፈ በደል ብያልኩ እንግዲህ ዛሬ በአዲስ ቪዲዮ ወደ እናንተ ብቅ ብያለው። አዲስ የሚገቡ ላይክ ሼር ሰብስክራይብ ማድረጋችሁን አትርሱ ነባሪዎቻችሁ እንደዛው በቅንነት ማለት ነው ሀበሬ እንዴት ናችሁ በተረፋ ሁሉ አማን ነው ወይ ሁሉ ሰላም ነው ወይ እንዴት ነው የረመዳን ስራ እንዴት እያረጋችሁ ነው ደቡ ደቡ እያላችሁ ነው እንግዲህ ሁላችንም አላ ስፋንታ ላይ ያግዛችሁ በርቱ ጠንክሩ ረመዳኑም እንግዲህ ሄደዋል ማለቁ ላይ ነው እንግዲህ ላይ ተቃርበናል ማለት ነው እንሻ አላ አላ ካላ ብዝኒላሁ ተላ የቀረችውንም ሰዓት አላ በሰላም ያደርሰን በሰላም እንጨርሳለህ ያደርገን፣ ከአመት አመት ደግሞ ሁሌም ያደርሰን እያልኩኝ፣ ሀገራችንም አንድ ላስፋምታላ ሰላም በሰላም ሰላም ይስጥልን፣ ሰላሙን ያብዛልን። እኛንም በያልንበት በሰላሙን አንድነት ፍቅር ብዝስት ያድርጎ ብዝስት ያደርግልኝ እያልኩኝ ከች ከስች ብያለሁ። ሀይቤ እና እንዴት ናችሁ? እሺ ወደ ገደለው ሲገባ፣ እንግዲህ ዛሬ ይዤ የመጣሁት የተለመደ የጽናትና የክራ ተከታታይ ድራማ እንትን ነው። ፈትፈት እናድርግ ብለን ይዘን መጣናል። እንግዲህ የቪዲዮ ላይክ ላይክ እያረጋችሁ ሼር ሰብስክራይብ እያረጋችሁ አዳዲስ ቪዲዮዎች እንዲደረሳችሁ ደግሞ የደወል ምን ሁሉ የደወል ምልክቷን እንግዲህ መታ እያረጋችሁ ሸብረባርጉ ይላችኋለሁ ውዶችዬ። እና ዛሬ እንግዲህ ኪራና ጽናት ምሩ ናሆም ጽናት ከች ብለዋሉ ማለት ነው። እነሱን ይዘን የመጣ ነው። ደስ የሚለው ነገር አለ ያልኩት ምሩና ናሆም አንድ ላይ ሆኗሉ። እንዳየ ነው ከሆነ አንድ ላይ ናቸው። ደስ ይላል። መጀመሪያ ምሩ በህመማ ምኪናት ወደ ወደኋላ ብላ ነበር። በስተ መሆን አንድ ላይ ሆኖ አንድ ጎጆ ይዞ አንድ ላይ ናቸው ማለት ነው። ቤተ ናሆም ለብቻው እንትን ብሏል። ትናንትና አብሮ ነበሩ ማለት ነው። ናሆም ምሩም ማለት ነው። እና በጣም ነው ደስ የሚለው አንድ ላይ ምሮ እሱ ጋር ሄደ ምናምን ቤቱ ላይ አንድ ላይ የነበሩ ማለት ነው እና በጣም ደስ ብሎታ። አሁን ኑሮን በጣም ደስተኞች ናቸው በዚህ ሰዓት ላይ እና አንደኛ የሚያስጠላ ነገር ደግሞ የጽናትና የክራ ነገር ነው ማለት ነው። ጽናትና ክራ በዚህ ሰዓት ላይ ብዙ ብዙ እንትኖችን እያሳለፉ ነው ያሉት። በጣም ነው የሚያሳዝኑት ማለት ነው። ያው ጽናት ወዳ አይደለም ውስጧ በጣም እየተጎደች ነው። እንግዲህ ለክራና ለቤተሰቦቹ ብላ እንትን እያደረገች ያለችው ማለት ነው። ግን እሷ ልጅ እስከ መቼ ለሰው እንትን እንደምትል ብቻ አላቅም። ግን ቢሆንም ደግሞ አንዳንዴ ለሚወዱት ሰው ብዙ ነገር ያደርጋል አንድ ሰው ማለት ነው። አንዳንዴ ራስ ወዳት የሚሆኑ ናቸው ለራሴ ለእኔ ብቻ ማይሆነው ብለው ምጩጭ ይላል እንጂ አሁን እሷ ለክራ ብዙ ቦታ ለቤተሰቦቹም ሙኪራ ቤተሰቦች አንድም ላባቷ ብዙ ቦታ ስላላት ቦታ ስላላቸው እንግዲህ በጣም መስዋዕት እያረግ የራሷን መስዋዕት አድርግተ ነው። የራሷን በውስጧን እየጎደች ነው ማለት ነው። እንትን እያለች ያለች እንዳየ ነው ከሆነ ሁላችንም እና አሁን በጣም ምንጃ ያሳዝናል። እኔ ወላሂ እንደዚህ አልጠበኩም ነበር። ግን በመጨረሻ ምናልባት አንድ ላይ ሊሆኑ ይችላሉ፣ አይታወቅም። ነገሮቹ ለክራ ከተብራሩለት ምናምን ግን ከባድ ነው። በጣም አሁን በዚህ ሰዓት ላይ በጣም በሁለቱም ጸብ ውስጥ ነው ያሉት። ግን ያው ክራም ሁነቱን ሲያቅ በጣም ውስጡ እንደሚጎዳ እና አንደኛ በእናቱ ህመም፣ ሁለተኛ ደግሞ ለእሱ ብለህ ለምታደርገው ጽናት ለምታደርገው በምታደርገው ነገር እሱም ያንን ሁኔታውን ሲያውቅ ወይኔ ብሎ እንደገና ሌላ ጸጠት ነው የሚሆንበት፣ ብዬ ነው የሚያስበው። ግን ያው ሁኔታው አንድ ቀን መውጣቱ የማይቀር ነገር ነው። ምሩም ደግሞ ሁሉም ነገር አውቃለች። ግን ሁሉም አውቋሉ፣ የጽናት ጓደኞቿ ሁሉም ሁኔታውን አውቋሉ ማለት ነው። ግን ግልጽ ማለቴ ለሷ ብሎ ነው ሁሉም ነገር ዝም ያሉት ማለት ነው። ራስሽን ተመለሽ እያሉ ነው እንጂ እነሱ ይህንን ነገር ወይ ለክራ ኮሽ ማለትም አልፈለጉም። ግን እንግዲህ ምናልባት ግራ በሆነ አጋጣሚ ወይም ጽናት ለሌለ ሰው እንደገና በሆነ አጋጣሚ ስትናገር ወይ እንደለመደችው ብቻዋን ወይ ኩሽና ውስጥ የሆነ ቦታ ላይ ቁጭ ብለ ስታጉረምረም ስታወራ፣ ምናልባት ኬራ አጋጣሚ ከሰማን እንጂ ይህንን ነገር ማንም ሰው ለከራ ልናገር ፈቃደኛም የሆነ ሰውም የለም ደግሞ። እሷም ለማንም ስትነገር በጥንቃቄ ነው። ጥንቃቄ አድርጉ ብለ ነው እየነገረች ያለቻቸው ማለት ነው። እነሱ ደግሞ እነሱ እሷ ካለችው ቃል የሚወጡ አይመስለኝም እንጃ። እና የሚወጡ አይመስለኝም። ምናልባት የሆነ ሰው ልክ እሷን እንደሚያናግር አርግቶ የሆነ በቃ ከሆ እኔ ብቻ በሆነ አጋጣሚ ብቻ ክራ ሰምቶ ይህንን ነገር ቢያስተካክሉት ብዬ ደስ ቢያስተካክሉት ብዬ ይመኛለሁ፣ ማለት ነው። እንግዲህ ያስተካክላሉ ብለን እናስባለን እላለሁ። እንግዲህ አንድ ደግሞ ፈጣጣ መጥተዋል፣ አንዲ ፈጣጣ ልጅ መጥተዋል። የዛች ልጅ የበፊቱ ፍቅረኛዋ ነው መሰለኝ፣ ክራ ወደፊት ያገባታል የተባለችዋ የልጅ የድሮ ፍቅረኛ ነው መሰለኝ። እሷ ደግሞ በፍቅር ስላልተቀበለችው ልጅቷ ላይ ብዙ ነገር አድርሶባታል ይመስለኛል፣ በዛ መኪና። ልጅቷ ደግሞ እሱን ብዙ ምትን አትለውም። ልጁ ደግሞ የሆነ ቀልቃላ ፈጣጣ ነገር ነው። ብስሚላ እንዴ፣ ገና ከመምጣቱ ጽናት ላይ ጉባላ ኮ እንዴ ዎ ምንሽ ነው? ኧረ ወረድ በለባቴ። ምን እንዴ ይህንን ለሱሙ ለኪራ ጓደኛ ነው ግን ኪራ ቢያ ኪራ ደግሞ ይህንን ነገር ቢያየው በቃ አልቆለታል ማለት ምሩ እንግዲህ የሆነ ነገር ሲያወራ ሳንታ በቃ ምሩ ምሩ እኮ እንደዚህ ታስቀኛለች የምር ትግሩ መሮማለች ከሱ የሆነ ነገር እያወራች ለዲጅታል የሆነ ነገር እየተነጋገሩ በቃ ምሩ የሆነ ሆነ ነገር ነው በቃ እንዲ ዞር ትልል የሆነ ነገር ታወራለች ማለት ነው። እና አንዱ ነገር የምሩና የናሆማ ነገር በጣም ደስ ይላል። አንድ ላይ ሆኖ አሉ አሁን ትንሽ የከበደ ነው። እኔ እንዲያውም ፍቅር እንትን ማነው ጽናትና ክራ ፍቅራችን ሲገላለጹ በቃ ሌላ ምንም አይነት ችግር አይፈጠርም። ጽናትና ክራ ይጋባሉ እኔ ቤሎና የሙሽራ ልብስ ከችላሉ ሲጠብቅ እነሱ ሌላ ነገር አባትየው መጥተው ሌላ ነገር ፈጥሮ ሄዱ ማለት ነው ይቅርታ ወዶች እና አሁንም ያው ወይ ክራ አባት የጽናትን ጥንካሬ ካዩ በኋላ ምን አይነት ጥሩ ልጅ እንደሆነች ካወቁ በኋላ ምናምን ምናምን ምናልባት አይታወቅም፣ በሆነ ምክንያት ብቻ እውነታው ይጋለጣል ብዬ አስባለው። ወይ ክራ ሊሰማ ይችላል። በቃ ራሷን የጎደሽ መሆኑን ክራ ካወቃ በቃ ሌላ ነገር ነው። በቃ ሌላ ሌላ እንት ነው የሚሆንለት ማለት ነው። በቃ እና ብዬ ነው የሚያስበው፣ የበለጠ የበለጠ ለሷ ቦታ እንዲኖርለት እያደረገች ነው ያለችው ብዬ ነው የሚያስበው ጽናት ማለት ነው። እና ኢንሻአላ አንድ ላይ ይሆናል ብዬ ያስባለሁ። በሚቀጥለው ቪዲዮ ኢንሻአላ ቤትንላ አዲስ ነገር ይዞ ከመጣው ዘንከችን ላለን ኢንሻአላ በቀጣይ ቪዲዮ ማለት ነው። እንግዲህ ለዛሬ ነበረን ቪዲዮ ይህንን ይመስል ነበረ። በሌላ ቪዲዮ እስከምንገናኝ ሁላችሁም በያላችሁበት አንድ ላስፋኑ ታላቢ ጠብቃችሁ። ውዶች ይህ ቪዲዮ ላይ ላይክ፣ ሼር እያደረጋችሁ አበረታቱኝ። እንበረታታ፣ አብረን እንስራ፣ ከጎናችን ሁኑ። እርስ በራሳችን እንደግላለኝ። ሀባይቤ ላይክ፣ ላይክ፣ ሼር፣ ሰብስክሪብ እያረጋችሁ ሻብረባርጎ ቤቴን እዩ ውዶች ዬ እይታም የለኝም እንግዲህ፣ እንደሚታውቁት ከሆነ ማለት ነው። ሰውም ብዙም አይከታተለኝም አላቅም። ብቻ አላህ በረካ ያድርገው። አላህ ያ ቃል እላለውኝ ሀባቢ፣ እንበረታታ፣ ተው አብረን እንደግ። ብቻ እኔንም ብስሚላ እኔንም ጭምር ብቻ። አዋቂ ገመድ መሮጥ አይደለም። እርስ በራሳችን የመንገድ እንደግላለውኝ። አሰላሙ አሌይኩም ረህመቱላሂ ወበረካቱ።